ሰላም፣ የትውስታ ቤተሰቦች እንዴት ናችሁ? ሁሉአሽ ወይና ነው። ዛሬ በትውስታ ሚዲያ አንዳንድ ቁም ነገር አዘል ጨዋታዎችን እንዲሁም መረጃዎችን ለማስተላለፍ ሀ ብለን የጀመርንበት ቀን ነው። ለዛሬ ምናልባት ከሚያስቁኝ እልፍ ገጠመኞቼ ውስጥ አንዷን ብቻ ቆንጥሬ ለእናንተ ላጫውታችሁ። ምናልባት በዚህ ገጠመኝ ቆንጆ የሆነ ሌሰን ወይም ደግሞ ትምህርት ትወስዱበታላችሁ ብዬ አስባለሁኝ። የሆነ ጊዜ ከቤት የተነስቼ ማለት ነው ጠዋት፣ ኦኬ ጠዋት ወደ ስራ ሄዳለሁኝ። ሰው መገናኛ አካባቢ እንደደረስኩኝ ግዴታ በድልድዩ ተሻግሬ መሄድ ነበረብኝ ሰው እንዳጋጣሚ ሆኖ ድልድዩ ጋር ስደርስ የመገናኛ አካባቢ አስፋልት ማለት ነው በውሃ ተሞልቷል ሰው ውሃው የት መጣ ሳይባል ድሬኔጅ ሲስተሙ ማስተናገድ የማይችለው ውሃ አስፋልቱን አጥለቅልቆታል ማለት ነው ሰው እኔ ደግሞ ያው የቱሪዝም ባለሙያ ነኝ ብዬ አስባለሁኝ። እና እንደ እነዚህ አይነት ክስተቶች ሲከሰቱ በቪዲዮ ወይም ደግሞ ፒክቸር የማስቀረት ልምድ አለኝ። ሰው ስልኬን አስወጣው ከኪሲ። ከዛ በኋላ ምንድነው የሆነው፣ ቪዲዮ መቅረጽ ጀመርኩኝ። እንደ አጋጣሚ ከኋላዬ ፖሊስ እያደባ ይመጣለክኝ ያደባ መጣና መቅረጼን አላቆንኩም። ስህተት ነው ብዬ አላሰብኩም። የዛኔ እቀርጽ አለውኝ መጣ ምናምን ምን እያረክ ነው አለኝ። እኔ የቱሪዝም ባለሙያ ነኝ። እንደ ቱሪዝም ባለሙያ እንደዚህ አይነት ክስተቶችን ስናይ አዋፎችን፣ ተራራ፣ ሸለቆ ፏፏቴ እና ወንዞችን ስናይ ቪዲዮ አልያም ደግሞ ፎቶግራፊ ማስቀረት ልምድ አለ። ሶ ለዛ ነው ቪዲዮ እየቀረጽኩ ነው፣ በአስፓልት የሚሄደውን ጎርፍ አድኩት። አምጣ ስልክናል፣ ኢንካ ብዬ ፓተርኖን ፓተርኑን ከፍቼ ሰጠዋለሁ ማለት ነው። ሶ ይህ ፖሊስ ቪዲዮውን ይመለከተዋል። በጣም ሲመለከተው ተናደደ፣ በጣም ተበሳጨ። ጭራሽ ማኮ የደህንነት አካል ሳይቀር ቪዲዮ ቀርጾ ለፕሮፖጋንዳ ሊጠቀምበት ነው አለ እና በዚህ እና በዚህ ደረገመኝ ማለት ነው። አላወቅኩም ሰው የቀረጽከው ግን አይታል እንደዚህ ታደረጋለ። በቃ እንደዚህ ጎርፍ ነው የቀረጽኩት፣ ሌላ ምንም አላረግኩ። ከዛ ሳየው እኔንና ፖሊሱን ግጥም አድርጎ ቪዲዮ ቀርጿል። ሰው እኔ ያሰብኩት ለጎርፍ ብዬ ሪከርድ ሳደርገው የነበረ ቪዲዮ እንዳጋጣሚ ለካ ካሜራው ሰልፊ ነበረ። እኔንና ፖሊስን ግጥም አድርጎ ቀረጸ ማለት ከዛ በደንብ በዚህ እና በዚህ ያው ጥፊ ግድ አደለ ዘን በደንብ ለበስ አድርገን እንዳጋጣሚ የሆነ ሁለት ሰዓት ተኩል መድረስ ያለብኝ አርጀንት ሚቲንግ ነበረ። ከዛ ሚቲንግ ላይ አለቆች ስቀርባቸው በጣም ተጨንቀው ይደውላሉ ይደውላሉ፣ ማንያን ሰው ያው ከደህንነት እጅ ነው ያለ ስልኬና ማንያን ሰው ዘን፣ ፋይናሊ ፋይናሊ ብዙ ቃል አስገብተው አራት ሰዓት ተኩል ምናምን ሲሆን ለቀቁን ወደ ቢሮ አይቲንክ ከከሰዓት ነው የደረስኩት። ላለቆቼ የተፈጠረው ነገር ሁሉ ነገርኳቸው። ቀን ሙሉ እንዲያውም ሲቀልዱብኝ የዋሉበት ሁኔታ ነበር። ሰው ይህ ገጠመኝ በጣም ቆንጆ የሆነ ሌሰን አስተምሮኝ ያለፈ ቆንጆ ገጠመኝ ነው። ምናልባት ከተመቻችሁ ሼር እና ላይክ እያረጋችሁ ኮሜንትም እያረጋችሁ ልታበረታቱን ግድ ይላል። ትውስታ ሚዲያ ምናልባት ዩቲዩብ ላይ በጣም ትንሽ የሆነ ገና ጀማሪ ነን። በጣም ትንሽ የሆነ ፎሎወር አለ።